ከባህር በር ጋር በተያያዘ ኢትዮጵያ ትልቅ የሚባል ድጋፍ አገኘች። ድጋፉን የሰጠችው እስራኤል ስትሆን ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ሙሉ በሙሉ እንደምትደግፍ በይፋ ገልጻለች። በሌላ በኩል ደግሞ ከነዋሪዎች ላይ ለምን ዓላማ እንደሚውል የማይታወቅ ገንዘብ በግድ እየተሰበሰበ ይገኛል። ከዚሁ ጎን ለጎን ግብር ካልከፈላችሁ ቤታችሁ ይፈርሳል የተባሉ ነዋሪዎች መኖራቸውን ሰምተናል። ከነዋሪዎች ላይ ለምን ዓላማ እንደሚውል የማይታወቅ ገንዘብ በግድ እየተሰበሰበ ይገኛል። ከዚሁ ጎን ለጎን ደግሞ ግብር ካልከፈላችሁ ቤታችሁ ይፈርሳል የተባሉ ነዋሪዎች መኖራቸውን ሰምተናል። በኦሮሚያ ክልል ሸገር ከተማ አስተዳደር የለገጣፎ ለገዳዲ ክፍለ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሚውል ያላወቅነው ገንዘብ በግድ ክፈሉ እየተባልን ነው ሲሉ ቅሬታቸውን አሰምተዋል። ክፍያውን በግለሰብ የባንክ ሂሳብ ቁጥር ጭምር ገቢ እንድናደርግ እየተጠየቅን ነው ያሉት ነዋሪዎቹ፣ እየተሰጠን ያለው ደረሰኝም ማህተም የሌለው ነው ሲሉ ተናግረዋል። ክፍያውን ለምንድን ነው ብለን ስንጠይቅ የተለያየ መልስ ነው የሚሰጡን ያሉ ሲሆን፣ ግማሹ የማዘጋጃ ቤት አገልግሎት ነው ይላል። ሌሎቹ ደግሞ ድልድይ ማሰሪያ ነው ብለዋል። ደረሰኝ ስንጠይቃቸውም ማህተም የሌለው ብጫቂ ወረቀት ጽፈው ይሰጣሉ። ማታ ማታ ብር እያንኳኩ በግለሰብ አካውንት ጭምር ይሄን ያህል ብር አስገቡ ይላሉ። ሁኔታው እጅግ ያማርራል ሲሉ ነዋሪዎቹ ገልጸዋል። ከዚሁ ጎን ለጎን ደግሞ ግብር ካልከፈላችሁ ቤታችሁ ይፈርሳል መባላቸውን ነዋሪዎች ተናግረዋል። በሸገር ከተማ ለገጣፎ ለገዳዲ እና ገላን ጉዳብት የሚገኙ ክፍለ ከተማዎች የሚኖሩ ስማቸው እንዳይገለጽ የጠየቁ ነዋሪዎች በየሰበቡ ገንዘብ እንደሚጠየቁ ተናግረዋል። የሸገር ከተማ በ2015 ዓ ም ከተመሰረተ ወዲህ ለልማት፣ ለሚሊሻ፣ ለጥበቃ፣ ለእርዳታ በሚሉ ምክንያቶች ከ300 ብር አንስቶ እስከ 10ሺ ብር በተደጋጋሚ እንደሚጠየቁ አስረድተዋል። እንደ ነዋሪዎቹ ገለጻ ከሆነ ገንዘቡን የሚሰበስቡት ከቀበሌ ተወክልናል ባሉ ግለሰቦችና በየሰፈሩ የልማት ኮሚቴ በሚል በተመረጡ ነዋሪዎች በኩል ነው። የተጠየቀውን ገንዘብ አልከፍልም ያለ ሰው ስሙ ተጽፎ ለሚሊሻዎች ተላልፎ እንደሚሰጥም ታውቋል። በለገጣፎ ለገዳዲ ክፍለ ከተማ በንግድ ስራ ላይ የነበሩ አንድ ነዋሪ በየጊዜው የሚጠየቁት ገንዘብ ከአቅማቸው በላይ በመሆኑ የንግድ ስራቸውን ትተው ቤት ውስጥ መቀመጣቸውን ተናግረዋል። በተመሳሳይ መልኩ በገላን ጉዳይ የሚኖሩ አንድ ግለሰብም ከ20 ሺህ ብር በላይ እንደከፈሉ ገልጸዋል። ገንዘብ ትጠየቃለህ፣ አልከፍልም ወይም አቅሚ አይችልም ብትል ቤት ይፈርሳለሁ የሚሉ ከቀበሌ ነው የመጣ ነው እያሉ ለማና ቤት ትላለ ሲሉ በስጋት ምክንያት ገንዘቡን እንደከፈሉ ተናግረዋል። በሌላው መረጃ መረጃችን ደግሞ ከባህር በር ጋር በተያያዘ ኢትዮጵያ ትልቅ የሚባል ድጋፍ አግኝታለች። ድጋፉን የሰጠችው እስራኤል ስትሆን ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ እንደምትደግፍ በይፋ ገልጻለች። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ ትደግፋለች ሲሉ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ተናግረዋል። ኢትዮጵያ ለኢኮኖሚዋ ለሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ብለዋል አምባሳደር አብርሃም ንጉሴ በዚህም እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎንናት፣ ብለዋል ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አፍራም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆኑን ጠቅሰዋል። ይህንን ደግሞ በዓለም አቀፍ መድረክም በተባበሩት መንግሥታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ሲሉ ገልጸዋል። ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ መሆኑን ጠቁመዋል። የእስራኤል ምክር ቤት አባል ዶክተር ጋ ፋንታውን በበኩላቸው የኢትዮጵያ የባህር በር ጥያቄን በተመለከተ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ብለዋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለ ገልጸው፣ ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር ድ ድጋፍ እንድታደርግላት ትፈልጋለች ሲሉ ገልጸዋል። እስራኤል ከየመን ሁቲዎች የሚደርስባትን ጥቃት ለመቋቋም በምስራቅ አፍሪካ የኔ የምትለው አጋር ትፈልጋለች የሚሉ በርካታ የፖለቲካ ተንታኞች አሉ። ሁለቱ አገራት ካላቸው ግንኙነት አንጻር ይህንን ጉዳይ በብቃት ለመፈጸም ለእስራኤል ከኢትዮጵያ የተሻለ አጋር በአካባቢው እንደማይኖርም ጠቅሰዋል። ከዚሁ ጎን ለጎን ደግሞ የኤርትራ የውጭ ጉዳይ ሚኒስቴር ብልጽግና ፓርቲ በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለድርሻ እንድትሆን የሚያደርገው ሙከራ የማይሳ ያሳካ ነው ሲል አጣጥሎታል። ሚኒስቴሩ ለኢትዮጵያ የባህር በር ባለቤትነት የሚቀርቡ የኢኮኖሚ አስገዳጅነት፣ የደህንነትና የታሪክ መከራከሪያዎች የማያዛልቁ ናቸው ብሏል። ሚኒስቴሩ ኢትዮጵያ የአፋርን ሕዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር በር ዳርቻ የተፈጥሮ መብት አለኝ ለማለት ትፈልጋለች በማለት ተችተዋል። የሁለት ሀገራት ሕዝቦች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኖሮ ኦጋዴንም ወደ ሶማሊያ ሊጠቃልል ይችላል ያለው ሚኒስቴሩ የኢትዮጵያ የቆዳ ስፋትም የባህር በር ባለቤትነትን ሊያ ሊያጎናጽፍ አይችልም በማለት ሞግተዋል። ሚኒስቴሩ አክለውም ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር አልባ ለማድረግ ነው የሚለው መከራከሪያም ሀሰተኛና ትርጉም አልባ ነው በማለት ተችተዋል። ከባህር በር ጋር በተያያዘ ሌላው መረጃ ደግሞ የኬንያው ፕሬዚደንት ዊሊያም ሩቶ ለጎረቤቷ ኡጋንዳ የባህር በር እንደምትሰጥ ማረጋገጫ ሰጥተዋል። ኡጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ብለዋል። ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረውን መንግስታዊ ኩባንያ ከዩጋንዳ ጋር በጋራ ባለቤትነት ለመያዝ ፍቃደኛ መሆኗን የገለጹት ፕሬዝደንቱ ኬንያ በቻይና እርዳታ የተዘረጋውን የባቡር ሀዲዷን በቅርቡ እስከ ካምፓላ እንደምትዘረጋም ይፋ አድርገዋል። ፕሬዝደንቱ ለዩጋንዳ ይህንን ማረጋገጫ የሰጡት ፕሬዝደንት ዮዌሪ ሙሴቬኒ ዩጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ከተናገሩ ከቀናት በኋላ ነው። በሌላ በኩል ደግሞ ለመንግስት ሰራተኞች ከቀረጥ ነጻ መፈቀዱን አውቀናል። በዚህም የመንግስት መንግስት ሰራተኞች እስከ ሶስት አመት የሚቆይ የግብር እፎይታ ያገኛሉ ተብሏል። የአዲስ አበባ ከተማ አስተዳደር ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ከሥራና ከክህሎት ሚኒስቴር ጋር በመተባበር ልጆቻቸውን ለመንከባከብ አላማ ስራቸውን አቋርጠው ቤት የዋሉ የመንግስት ሰራተኛ እናቶችን የሚያበረታታ አዲስ አሰራር ይፋ ማድረጉን አስታውቋል። አዲሱ አሰራር በወሊድ ምክንያት ስራ ያቋረጡ እናቶች አቅራቢያቸው የሚገኙ ህጻናትን በመጠበቅና በመንከባከብ እስከ ሶስት አመት የሚቆይ ከግብር ነጻ የንግድ ፈቃድ እንዲሰጣቸው የሚፈቅድ ነው ተብሏል። ተብሏል ዓላማውም የተሻለ የሕፃናት ማቆያ መፍጠርና የከተማዋ ነዋሪዎች በተመጣጣኝ ዋጋ ጥራት ያለው አገልግሎት እንዲያገኙ ማስቻል እንደሆነ ተነግረዋል። የአዲስ አበባ ሴቶችና ሕፃናት ማህበራዊ ጉዳይ ዳይሬክተር ወይዘሮ ህይወት ደረሰ የዚህ አሰራር ዋነኛ ዓላማው የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥና የተሻለ የሕፃናት ማቆያ ማዕከላትን መፍጠር ነው ብለዋል። ዳይሬክተሯ በተጨማሪም ቢሮ መስፈርቶችን ያሟሉ እናቶችን ስልጠና ሰጥቶ ጥራቱን የጠበቀ የሕፃናት ማቆያ ማዕከል መመስረት የሚችሉበትን እድል ለማመቻቸት ዝግጅት ማጠናቀቁን ገልጸዋል። በተለይም መካከለኛ ገቢ ያላቸው ነዋሪዎች በተመጣጣኝ ዋጋ ጥሩ አገልግሎት እንዲያገኙ ያደርጋል ሲሉ ኃላፊዋ ተናግረዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ ይደረጋል የተባለው ይህ አሰራር የልጆችን ደህንነት የሚያረጋግጥና ህጻናቱ ከአካባቢያቸው ሳይርቁ እንክብካቤ እንዲያገኙ እንደሚያደርግ ዳይሬክተሯ የአዲሱን አሰራር ጠቀሜታ ባብራሩበት ንግግራቸው ጠቅሰዋል። በአሁኑ ወቅት በአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ቢሮ ቁጥጥር የሚደ የሚደረግባቸው ከ872 በላይ የህፃናት ማቆያ ማዕከላት ሲኖሩ በማዕከላት ውስጥ ከ13644 በላይ ህፃናት እንክብካቤ፣ ጥበቃና ድጋፍ እንደሚደረግላቸው ገልጸዋል። ዳይሬክተሯ አክለውም ለህፃናት ማቆያ እንዲሆኑ የሚቋቋሙ ማዕከላት ደረጃቸውን የጠበቁ እንዲሆኑ ቢሮ የክትትልና ቁጥጥር ስራን ጨምሮ ማሟላት የሚጠበቅባቸውን ደረጃ እንዲያሟሉ ድጋፍ እንደሚያደርግ ገልጸዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ እንደሚደረግ ቢገለጽም ስራ ላይ የሚውልበት ትክክለኛ ለዚህኛ ጊዜ ግን አልተገለጸም።